ሰላም ጤና ይስጥልህን። ይህ ኢትዮ ማለዳ ነው። በያላችሁበት ሰላማችሁ ብዛ። ሳብስክራይብ ማድረግ አይዘንጋ። የተወራው ውሸት ነው፣ መከላከያ የሰጠኝ ኃላፊነት የለም ያሉት ደግሞ ጀኔራል ሳሞራይሩ ስ ናቸው። የምናየው ይሆናል። በአቶ ጌታቸው ረዳ የሚመራው አዲሱ ስምረት ፓርቲ ግንቦት 23 በሸራተን ሆቴል መግለጫ ለመስጠት ቀጠሮ ይዟል። በመግለጫው ላይ ማን ይገኛል የሚለውንም እናየዋለን። በኤርትራ ላይ 31 መንግስታዊ ያልሆነ ተቋማት ተቃውሟቸውን ገልጸዋል። በተጨማሪም ጋዜጠኞች ለረጅም ጊዜ የሚታሰሩበት ሀገርም ብለውታል። ይህንንም በዝርዝር ይዘናል። ሌሎች ዜናዎችም ይኖሩናል። አብራችሁን ቆዩ። የቀድሞው የኢትዮጵያ መከላከያ ሰራዊት ጠቅላይ ኢታማዦር ሹም የነበሩት በጦሮታ የተሰናበቱት ጀኔራል ሳሞራ የኑስ ዳግም ወደ መከላከያ ሰራዊት ተመልሰዋል። በመከላከያ ውስጥ ኃላፊነትም ተሰጥቷቸዋል። ከጀኔራል ዮሐንስ ገብረ መስቀል ጋር በመሆን አፋር በሚገኘው ጣቢያ አስተባባሪ ሆነው ተመድበዋል የሚሉ መረጃዎች በማህበራዊ ሚዲያዎች ላይ ሲሰራጩ እንደሰነበቱም የሚታወስ ነው። ታዲያ ጀኔራል ሳሞራ የኑስ የተወራው ወሬ ነጭ ውሸት ነው፣ የሶሻል ሚዲያን ተከታይ ቁጥር ለማሳደግና ለማብዛት የተፈበረከ ነው ብለውታል። ከጤናው ጋር በተያያዘም የጤና እክል እንደገጠመው የተገለጸ ሲሆን ከጤና ጋር በተያያዘ በአዲስ አበባ ጎዳና ማየት ትችላላችሁ፣ ስፖርት ስሰራ በሚልም ገልጸውታል። ኑሯቸውን በአዲስ አበባ ያደረጉት ጀኔራል ሳሞራ የኑስ በመከላከያ የተሰጠኝ ኃላፊነት የለም፣ ትግራይ ላይ የእርስ በርስ ጦርነት እንዳይፈጠር እንጂ እንዲፈጠር የሚሰራ ሞራል የለኝም በማለት የተሰጣቸው ሹመት እንደሌለም አረጋግጠዋል። በአቶ ጌታቸው ረዳ የሚመራው ስምረት ፓርቲ የመጀመሪያውን ጋዜጣዊ መግለጫ በሸራተን አዲስ ሆቴል ሊሰጥ ነው። በነ አቶ ጌታቸው ረዳ የተመሰረተው እና ከምርጫ ቦርድ ቅድመ እውቅና የተሰጠው ስምረት ፓርቲ የመጀመሪያውን ጋዜጣዊ መግለጫ በአዲስ አበባ እንደሚሰጥም ሰምተናል። ፓርቲው ለመንግስት የመገናኛ ብዙሃንና ለግል የመገናኛ ብዙሃን በላከው ጥሪ እንዳስታወቀው መግለጫውን የሚሰጡት አቶ ጌታቸው ረዳና ሌሎችም የፓርቲ አመራሮች እንደሆነም ተገልጿል። ይህ ፓርቲ የተቋቋመው በህዋት ፖለቲካ ውስጥ አፈንግጠው አሊያም ተገፍተናል ብለው በወጡ ኃይሎች ሲሆን ፓርቲው መግለጫውን የሚሰጠው ግንቦት 23 ቀን በሸራተን አዲስ ሆቴል ሲሆን ስምረት ፓርቲ በተጨማሪም በዚህ ጋዜጣዊ መግለጫ ላይ እንዲገኙ በትግራይ ክልል ያሉ ሚዲያዎችን ጥሪ ደብዳቤ እንደላከላቸውም ሰምተናል። የመንግስታቱ ድርጅት የኤርትራ መንግስት በራሱ ዜጎች ላይ እየፈጸመ ያለውን የሰብዓዊ መብት ጥሰት እንዲያወግዝ፣ ሲፒጅና ሌሎች 31 መንግስታዊ ያልሆኑ ተቋማት ጥሪ አቀረቡ። በሀገሪቱ ላይ እየተካሄደ ያለው የሰብዓዊ መብቶች ጥሰት ምርመራ እንዲቀጥልም ጠይቀዋል። አለም አቀፍ የጋዜጠኞች መብት ተሟጋች ሲፒጂን ጨምሮ 31 መንግስታዊ ያልሆኑ ድርጅቶች የተባበሩት መንግስታት ድርጅት የሰብዓዊ መብቶች ምክር ቤት በኤርትራ እየተፈጸሙ ያሉትን ከባድ የሰብዓዊ መብት ጥሰቶች እንዲያወግዝም ምንም ጥሪ አቅርበዋል። በሀገሪቱ ላይ የሚካሄደው ምርመራም እንዲቀጥል እየጠየቁ ነው። ድርጅቶች በኤርትራ እየተፈጸመ ነው ብለው ከዘረዘሯቸው ሰብዓዊ መብት ጥሰቶች ውስጥም በዘፈቀደ የሚደረጉ እስራቶች፣ ያለ ፍርድ ቤት ትእዛዝ፣ ጋዜጠኞችን ለስር መዳረግ፣ ፍትሐዊ የፍርድ ሂደት መብት መጣስ፣ ማሰቃየትና በሀገር ውስጥ ተቃዋሚዎች ላይ የሚፈጸም ጥቃቶችም ይገኙበታል ብለውታል። የኤርትራ ሰብዓዊ መብቶች እንዲመረመር የተቋቋመው ኮሚቴ በቀጣይ ሐምሌ ወር የስራ ጊዜው እንደሚጠናቀቅ የጠቆሙት የድርጅቱ ምክር ቤት በመጪው ሰኔ ወር በሚደረገው ስብሰባ የኮሚቴውን የስራ ጊዜም እንዲያራዝም ተጠይቋል። ሲፒጄ እንደ አውሮፓውያን አቆጣጠር ታሳሳን 2024 ባወጣው የቅርብ ጊዜ አመታዊ ዓለም አቀፍ የጋዜጠኞች እስር ጥናት መሰረት ኤርትራ ከሰሃራ በታች ካሉ የአፍሪካ ሀገራት የጋዜጠኞች እስር ቤቱና መቀጠሏን የጠቆሙ ሲሆን 16 ጋዜጠኞች ያለ ክስ ወይም ያለ ፍርድ ቤት ታስረው እንደሚገኙም አመላክተዋል። ከነዚህ ውስጥ ውስጥም 13ቱ እንደ አውሮፓያን አቆጣጠር በ2000ና ከ2001 ጀምሮ በእስር ላይ ይገኛሉም ተብሏል። ይህ ማለት አንድ ጋዜጠኛ ከ24 እስከ 25 ዓመት ታስሯል ማለት ነው። በሌላ አገላለጽ ደግሞ አምባገነኑ ኢሳያስ አፈወርቄ ካስተዳደረው 34 ዓመታት ውስጥ ጋዜጠኞች በእስር ላይ ያልነበሩት ዘጠኙን ዓመታት ብቻ ነበር ማለት ነው። በፈረንጆች 2024 የኤርትራ ሰብአዊ መብት ሁኔታ የሚያውን ኮሚቴ እንዲመሩ የተሰየሙት መሐመድ አብዱ ሰላም ባባኪር በሀገሪቱ ውስጥ ስላለው የዘፈቀደ እስራትና አስገድዶ መሰወር ስጋታቸውን ደጋግሞ ገልጸዋል። በኤርትራ በእስር ላይ የሚገኙ ጋዜጠኞችም በዓለም ላይ ረዥም ጊዜ የታሰሩ ጋዜጠኞች መሆኑንም አስታውቃል። ይህ ሁሉ የሆነው በሀገር ኤርትራ ነው።